ፕሊስ ፕሊስ እንግዲህ ሁላችሁም ቤታየውም እንግዲህ ሪፖስት አድርግ ያንን ቪዲዮ ግቢና ሁላችሁም ሪፖስት አድርጉት። አቡዬም ሪፖስት አድርገ ይህም ቪዲዮ ያኛው ላይ ነው። በዚህኛው ትናንትና ስቶሪ አድርግ ሪፖስት አድርግ ያለው ፕሊስ፣ ሁላችሁም ይሄን አድርጉልን። ቴንክ ዩ እንግዲህ ሁላችሁንም አመሰግናለሁ። አቡ እንደገና ተመልሶ የሚሊየን እንደሚሆንና ዋን ኦፍ ታዳ ላይፍሽ ላይ ታሪክሽ ላይ እኮ መጽሐፍ ስትጽፊ ምንድን ነው ከገጠመሽ ነገር በቃ ሁል ጊዜ እኮ ላይፍ ሙዝ ብቻ ሲሆን ይደብራል ትንሽ ሊጎረብጥም ያስፈልጋል አንዳንድ ጊዜ በቃ ራስሽንም እንድትፈትኚ እንድታይ ያደርግሻል እና ኖርማል ነው እና ይህን ነው ምለው እኔ እንግዲህ አመሰግናለሁ አንተ ይለቀቀው መስሎኝ ከአንተ ላይ ፖስት ላደረገ የኔማ ሰውማ እሱ ቢሆን ኖሮ ሞላልኝ እኮ መቶ ምናምን ሺህ ር ሁሉ ሆኖ፣ የነሱ የኢትዮ ቴሌኮም ነው መሆን ያለበት። ኢትዮ ቴሌኮም ብለሽ ስታደርጊ ይመጣልሻል፣ ወይ ደግሞ የኔን ቪዲዮ ስርከቱ ታገኘዋለሽ። አቡዬ ሊነስ ቅልቦች እንዴት ነህ? ዘላለኝ ያለው ሰላም ነሽ። ምንድን ነው አካውንት እኮ ሳት ልጅ እርዳታ ልታ እንድንረዳት ፈልጋ አንዲት እናት ከቤይሩት ገብታ የልጇን ዳይፐር አውልቃ መቀመጫው ላይ እባጭ እጢ እጢ ለማለት ራሱ ይከብዳል። ከዛ በላይ ነው። በጣም ትልቅ እንደዚ ባጭ ነገር፣ ሲያሳዝን። አብሮን የተወለደው ከዛ ጋር እና ሰርጀሪ መደረግ ያስፈልገዋል። ስድስት ሺህ አምስት መቶ ዶላር ተጠይቃ እ ደግሞ ሰው ብዙ ነው የምትሰራው፣ አቅሙ የላትም። ሰው እንድንረዳት ልጇን ልታሳየን ከፍታ ስታሳየን ቲክቶክ ደረገመው በኋላ ላይ አንቺ የሰራሽውን ቪዲዮ ሌሎችም የሰሩትን አይቼ እንትን አልኩኝ። ግን ከዛ በፊት ፌስቡክ ላይ ያሉ እህቶች፣ ወንድሞች የምታውቂያቸው ትልልቅ ፔጅ ያላቸው እዛ ግሩፕ ላይ ያሉት ሰምተው ምንድን ነው ልናግዛት የምንችለው ብለው ደውለውልኝ ነበረ ጠዋት እና ምንድን ነው ሊያግዙ የሚችሉት ፒቲሽን ክሬት አርግ ያለው እሱን መፈረም እና ለቲክቶክ ኢሜይል መላክ ይችላሉ። ለቲክቶክ የኔ ዩዘር ኔሚንሽን አድርገው ላይክ ምን አይነት ሰው እንደሆንኩኝ እያደረጉልኝ ነው። መማርም ኦሬዲ እያደረግ ችል ታደረግ ነው። ቲክቶክ ላይ ያሉ ሰዎች መልካም ሰዎች በመልካም ፈቃደኝነት ያንን ማድረግ ይችላሉ። ለእኔ ፊድባክ የራሳቸው ቲክቶክ ላይ ገብተው ፊድባክ፣ የዚህ አካውንት ባለቤት ላይክ እንደዚህ እንደዚህ አይነት ነገር ነው የምታደርገው፣ እንደዚህ አይነት ስራ መልካም ስራ እንደምሰራ ሰዎች እንደማገዝ ምናምን ለቲክቶክ መንገር አስተያየት እንዲያደረግ አካውንቴን ድጋሜ ሪቪው እንዲያደርገው ማለት ነው። እኔም የራሴን ድርሻ አርጌ ያለሁ ፌስቡክ ላይ ያሉት ምን ማድረግ ይችላሉ? ፌስቡክ ላይ ፒቲሽን ክሬት አድርጌ ፌስቡክ ላይ ፖስቻለሁ። ፌስቡክ ሽ ሊንክ ታደርበም ፒቲሽን እያሰባሰብኩ ነው፣ ድምፅ እየሰጡኝ ነው። አሁን ፖስት ካረኩት በኋላ ከፌስቡክ ላይ ቁሶቹ ፌስቡክ ላይ ስልሳ ስምንት ሰው ድምጽ ሰጥቷል እሺ ልላከው ወዳንተ አንተ ውዶቼ ግን አብዛኞቻቸው አላወቁበትም መሰለኝ ሊንኩ አይከፍትም ምናምን ይሉኛል ልክ ይልሃለሁ ያ ፌስቡክ ላይ አለላችሁ። አሁን ገብች እየየ ፌስቡኬ ላይ ነው ውዶቼ። ወሪዝ እያለች ነው። ፌስቡኬ ሀቢባ ሀቢባ ነው የሚለው። ልላክልሽ በዋትሳፕ ላይ ምንም ይልሻለው ማ? ሌላ ሰው ጋር አይ፣ እኔ ምን እንደላኩልሽ ዋትሳፕ ላይ ስንገባኮ ጎባ ወይም ኮንቲኒ ዌብሳይት ይላል። እሱን ስትነኪው አይከፈትም፣ አይከፈትም ፌስቡክ ነው ያለው። አዎ፣ ለዛ ነው እንቢ አልከፈትም ይላቸው አለማቅሳን። እኔም እንቢ ስላ ነው በቃ ወይ ሌላ ሌላ ፔቲሽን ክሬት መደረግ አለበት ይሆናል። ሳይን ለማድረግ እንትን አይልም። እስካሁን ድረስ ስልሳ ዘጠኝ ሰው ብቻ አኒ ስትነኪው ስትነኪው ወደ ፌስቡክ ላይ ወስድሻላ ሊንኩ ስትነኪው ከዛ የሆነ በንትን ጭራሽ ፌስቡክ ውስጥ አያስገባሽም ስትነኪው ፔቲሽን ሳይን ፔቲሽን የሚለውን ስትነኪው

አድራሻውን ዌብ ፔጅ ኖት አቫይላብል ማለት ጀመር። ቆያ እንዴ ለምለም ሳይን ስላደረገች ታስረዳው። እንዴት ዋላችሁ ሰላም ናችሁ? ሰላም ነው። ያ በብዛት የፌስቡክ ፋሚሊዎችሽ አላወቁበትም። ሊንኩን ብቻ ነው ሊንኩን ነካ አድርገው ሲገቡ ሙሉ ስማቸውን ኢሜል አድራሻቸውን እና ያሉበትን አካባቢ ይጠይቃል ያው አላደለ እሴታቸውን ምናምን ማለት ነው እሱ ኦፕሽናል መሰለኝ ግን የሚያስፈልገው ሙሉ ስምና ኢሜይላቸውን ብቻ አድርገው ሳይንድን ማለት ነው በቃ ሌላ ነገር ምንም አያስፈልግም ካስፈለገ ከፈለጉ አስተያየት መጻፍ ይችላሉ እሱ ግን እንደ ኦፕሽናል አዎ ግን አንቺ ስትከፍቺ መጀመሪያ ምንድን ነው የገጠመሽ እነሱ እኮ ሌላ ነገር ነው እየመጣልን ያሉት እያሉ እኔ ምንም አልገጠመኝም ቀጥታ ነው የገባሁት ቀጥታ ገባሁ ሊንኩን ነካሁኝ ስሜ ሙሉ ስሜንና ኢሜል ብቻሊኩን ስትናኪ ምን ሚል መጣለሽ? ያችን የመጣው እንዳለ ይገጥ የጻፍሹን የፒቲሽን የሳይንድ አርጉ ምና የሚለው እሱን የመጣው በቃ በአጠቃላይ ሙሉ የጻፍሹ ማለት ነው። ሪዝኑ ከምን ላይ ነው የገባሽ? ከፌስቡክ ላይ ፌስቡክ ላይ ከ ስልሳ ዘጠኝ ሰውን እስካሁን ገረመኝ ለምን ብዙ አልሆነም። እኔ አስራ ምናምን ሺህ ተከታይ ነው ያለኝ ፌስቡክ ላይ ሳይን ዘ ፔቲሽን የሚለውን እኮ ነው ገና ክሊክ ሲደረግ ዌብ ፔጅ ኖት አቬለብል ነው የሚለው ወይንም ደግሞ ጎባ ጎባሱ አሁን ሞክረው ይኸው የላከችልኝ እምቢ አላት። ሳፋሪ ካናት ኦፕን ዘ ፔጅ ቢኮዝ ኦፍ ዘ አድሬስ ኢን ቫሊድ ሜይ ቢ ፎሎ ስላላደረጉ ከሆነ ብዬ እሱንም ቼክ አድርጌ አደረግን ምንም አይሰራም። ለባሊም ሼር አደረኩ አይሰራም ከኔ ከሆነ ብዬ ሌላ ፒቴሽን በቃ ወይ ይሄ ኮምፕሊኬትድ ነው የሰራላችሁ አርጉት ያልሰራላችሁ ቲክቶክ በቲክቶካችሁ ፊድባክ ስጡኝ በራሳችሁ ቲክቶክ ገቡና ፊድባክ የሚለው ላይ ፊድባክ መስጠት ትችላላችሁ ዩዘር ኔሜን ግን መጥቀስ እንዳትረሱ ዩዘርሁን ገብቻ ዮቴ ሰባ ዘጠኝ ሰው ሳይንድ ናጓል አሁንም ገብቻ ዮቴ ይሰራል